እኔ መሳይ ፍቅር ይባላለሁ። የመጣሁት ከጅማ ነው። ጌታ ያረገልኝ በመጀመሪያ እዚህ ጋር እንድቆም እድሉን የሰጠኝን እግዚአብሔርን አመስግኑልኝ። ኢየሱስ ጌታ። እኔ ያረገልኝ በቴሌቪዥን በጂፔስ ቴሌቪዥን ነው። እግሬን በጣም ያመኛል ቁርጭምጭሚቴ ያበጠ ይመስላል፣ አላበጠም። የቆሰለ ይመስላል፣ አልቆሰለም። መርገጥ አልችልም፣ ጫማ ማድረግ አልችልም። በጣም እየተሰቃየውኝ እያለ ሐኪም ቤት ሄድኩ መድኃኒት ተሰጠኝ፣ ምንም የለም። አንድ ቀን ማታ ገባሁኝና እንዲህ ቴሌቪዥን እያየሁ ጄፒኤስን ሳይ የእግዚአብሔር ሰው አንድ ነገር አዋጅ ያውጃል። እሱም ምንድን ነው? የተለያየ በሽታ ያለባችሁ መርገም ቢሆን ድግምት ቢሆን በወረቀት ጻፉ፣ ወረቀት የሌላችሁ በሶፍት ጻፉ አለ። እኔም የማቀውን ነገር ጻፍኩኝ። የእግዚአብሔር ሰው የሚያቃጥልበትን ዕቃ ሲያመጡ አንተ እግር ዛሬ ስማ፣ አንተ በሽታ ከኔ ጋር አታድርም፣ ዛሬ የመጨረሻ ነው ብዬ ወረቀቱን ቀባሁት እና የእግዚአብሔር ሰው ሲያቃጥል እኔም አቃጠልኩት። ፕሮግራሙን ጨርሼ ስወጣ የለም ኢየሱስ ረገጥኩበት፣ ሄርኩ ወጣው የለም። እንደገና ደግሞ እኔ ዳንኩኝ። በዚህ ያለው ልጄ የመኪና አደጋ ከደረሰበት ቆይቷል። እግር ውስጥ ሁለቱም እግር ውስጥ ብረት አለ አለ ልጁን ይዤው መጥቻለሁ ሁለቱም እግር ውስጥ ብረት አለ ግን ድኗል። ከሞት ስለሆነ የዳነው መሞቱን መዳኑን ነው የማውጀው። እኔ ሁሌ ተርፏል፣ ድኗል ነው የምለው። ብዙ ዓመት ሆኖታል። ምን ይሆናል የእሱ ቁርጭምጭሚት ደግሞ አበጠ ከሚባለው በላይ አበጠ። መውጣት መግባት አቃተው። ልጄ ሞትን ነው የሚመኘው፣ መሰቀልን ነው የሚመኘው፣ መድኒት ነው የሚመኘው። አይዞ አልኩት እኔ መዳንክን ነው ማቀው ልጄ፣ አታልቅስ እስቲ አሁን ደግሞ አልኩት፣ ችግሩ ይታወቅ ሂድና ራዥ ተነሳ። ግን አልኩት ስትሄድ የበሽታ አይነት ይደረድርልሃል እንዳትሰማው፣ ዝም በልና ብቻ ታይ፣ ችግሩ ይታወቅ አልኩት። ሄደ ራዥ ሲነሳ ምን ይላሉ ዶክተሮቹ? ቁርጭምጭሚቱ ላይ ድርብ አጥንት በቅሏል። ኦፕራሲዮን አድርገን አጥንቱን እናወጣለን፣ ገጥመን እንሰራለን። እግሩ ግን አይንቀሳቀስም፣ እንዲሁ ቀጥ ብሎ ነው የሚቀረው አሉኝ። አይንቀሳቀስም ቀጥ ብሎ ይቀራል፣ አሉ። እሺ፣ ወጣና መጣ። አታልቅስ፣ አይዞ አልኩት። አዳማ እህታለችኝ ደወልኩና፣ ከሞያሽ አንፃር ምን ትኛለሽ ልጄን እንዲ እንዲ ተባለ፣ አሁን ደሞ ስላት፣ ወላይታ ክርስቲያን ሆስፒታል፣ የታወቁ የአጥንት ስፔሻሊስቶች አሉ፣ እዛ ወስደዋለው፣ ላኪው አለችኝ። እሺ፣ አይዞ አልኩት። እና አንድ ነገር ነገርኩት የነቢይ ሄኖክ አምላክ ነቢይ የጸለየበት ዘይት አለ። በእምነት እቀባሃለሁ። ከዚች ከተማ ሳትወጣ እግዚአብሔር ተአምር ያረጋል። ልጄ እመን አልኩና ቀባሁት። ቀባሁትና ሸኘሁት፣ ሄደ። ከዛ ከሄደ በኋላ እንደገና ሁኔታውን ሰሙና ራጂ እነሳ ተባለ፣ ተነሳ። ምን ይሆናል ሲነሳ የበቀለ አጥንትም የለም ኢየሱስ፣ ኦፕራሲዮንም አይሆንም። ኢየሱስ ጌታ ነው። አሁን ከዛ ለበሽታ መድኃኒት እንሰጥሃለን፣ ለማስታገሻ ለቀጠሮ ተመልሰ ትመጣለህ ተባለ። እግሩን እየጎተተ ነው የሄደው። ልጄ እየተራመደ መጣ ተራመደ መጣልኝ። ከዛ በኋላ መጣ ልጄ። እንግዲህ እንደነገርኳችሁ የመኪና አደጋ ከደረሰበት ጀምሮ ብዙ ነገር ተበላሽቶበታል፣ ብዙ ነገር ፌል አድርጎበታል። ከዚህ የተነሳ ይበሳጫል፣ ያለቅሳል። ከመኖር መሞት ይሻላል ይለኛል። ለእኔ ደግሞ ልጄ ወንድሜም ነው ልጄም ነው። ከጌታ በታች ሚስጥረኛዬ ነው። ሁሉም ነገር የሚመራኝ እሱ ነው። ብስጭጭት ይላል። እሱ ስኬት ባለ ማግኘቱ ደግሞ እኔ እቸገራለሁ። ሁሌ ያለቅሳል። ጩህ ጩህ ይለኛል። ልብስን ቅደድ ቅደድ ይለኛል። ይላል የሚናገረው የሞት ነገር ነው። እኔ ደግሞ አይሆንም እላለሁ። አሁን ከዛ ሁል ጊዜ እሱ የሚኖረው ሌላ ከተማ ነውና ስልክ ደውላለሁ። ማታ ማታ ልጄ የት ነህ ግባ። ምክንያቱም ተስፋ ቆርጧል። ተስፋ እንደሌለው ነገር ነው የሚናገረው፣ ሞት ሞት ነው የሚለኝና ልጄ የት ነህ ሁሌ በስልክ ማታ ማታ ፈልገዋለሁ፣ ግባ አለዋለሁ። አንድ ቀን ማታ ስደውል ያልሆነ ቦታ ነው ያለው፣ ድምፅ ስሰማ ደስ አይልም። አለቀስኩኝ። ጌታ ሆይ እንዴት ላርገው ብዬ አለቀስኩኝና እምፅናናበት ጂፒኤስ ነው እና ገብቼ ከፈትኩኝ። ስከፍት የእግዚአብሔር ሰው አንድ አዋጅ ያውጃል ኢየሱስ አዋጅ ያውጃል። እሱም ምንድነው? ስለ አብርሃም እና ስለ ሎጥ ሎጥን መላእክቶች መንጥቀው እንዳወጡት ከማይመጥናችሁ ቦታ መንጥቄ አውጥቻችኋለሁ አለ። አሜን። ከማይመጥናችሁ ቦታ ዛሬ መንጥቀው ያውጣችሁ መላእክቶች ሲል አሜን አልኩኝ ቆሜ። ከዛ ፎቶውን አነሳውና እኔ አቅቶኛል ደከመኝ ሰለቸኝ ይሄው አንተ አውጣው፣ አልኩኝና ፎቶን ቴሌቪዥኑ ላይ ለጥፌ ቆሜ፣ አሜን ስላመሸሁኝ፣ ፕሮግራሙ ካለቀ በኋላ ሄጄ ተኛው። ስተኛ በህልሜ ልጄን ይዤ እዚህ ቤት መጣለሁ። ልጄን ይዤ እዚህ ቤት መጣለሁ። ወይ ኢየሱስ እዚህ ቤት መጣለሁ። የእግዚአብሔር ሰው አገልግሎ ይወጣል። ወይኔ ልጄን ሳይጸልይለት ሳያገኘው ብዬ በጣም እጨነቃለሁኝ። በዚህን ጊዜ እቺ እህት አይዞሽ አታልቅሺ፣ የእግዚአብሔር ሰው ተመልሶ ይመጣል፣ ውጭና ቡና ጠጥታችሁ ግቡ ትለኛለች። እኔ ዛሬ ከዚህ ቤት አልወጣም፣ የእግዚአብሔርን ሰው ሳላገኝ ከዚህ ቤት አልወጣም። እኔ ብቀመጥ ልጄ ቢወጣ ትቶኛ አይሄድም፣ ውጭ ይቆማል። አልወጣም ብዬ ቁጭ እላለሁ። በዚህ ሰዓት የእግዚአብሔር ሰው ቤት በኩል እንደሆነ አላውቅም፣ ይመጣል። ይመጣና እየሄደ ልጄ በተቀመጠበት አቅጣጫ ይመጣና እንዲህ አይቶ በስሙ ይጠራዋል። ብሩኬ ብሎ እቅፍ ያደረግልኛል። ብሩኬ ይልና እቅፍ ያደረግልኛል። እቅፍ ካደረገው በኋላ የእግዚአብሔር ሰው ቦታው መጥቶ ይቀመጣል። ከዛ የእግዚአብሔር ሰው ለዋለው ፍቀድልኝ፣ አንድ ነገር ልናገር ልጄ የመኪና አደጋ ከደረሰበት ጊዜ ጀምሮ ጭንቅ ውስጥ ነው ያለሁት። ስኬት የለም ጨበጥ ሲል ይበተናል፣ እያስኩ ሲል ያመልጠዋል። እሱ የሚረዳቸው ልጆች አልፈውት ሄደዋል። ከዚህ የተነሳ ሞት ነው የሚመኘው፣ ገመድ ነው የሚመኘው እና ይሄ ነው ህይወቱ፣ ብዬ የልጄን ህይወት ነግሬ ከጨረስኩ በኋላ ብን እንላለሁ። ወይኔ ያልኩኝ እኔ የልጄ መፍትሄ ያለው ጂፒኤስ ጄፕስ ነው። እዛ ነው ያለው ነቢይ ሄኖክ ጋ ነው የልጄ ችግር የሚፈታው፣ ብዬ መዋል አልፈልግም ማደር አልፈልግም መሄድ አለብኝ ብዬ ወሰንኩኝ። የእግዚአብሔር ሰው እንደሌለ አውቃለሁ፣ እግዚአብሔር አለ ብዬ ልጄን ይዤ መጣው። ከሱ በፊት እሺ እንዲለኝ እግዚአብሔር ልቡን እንዲነካልኝ ጸለይኩኝ። ምክንያቱም ነቢይ፣ ነቢይ አትበይ ሄደሽ ሄደሽ ምናመጣሽ ነው የሚለኝ። እኔ የምንከራተተው ለሱ ስል ነው እና ነቢይ፣ ነቢይ አትበይ በይ ዝም በይና እግዚአብሔርን አምልኪ ይለኛል። አሁን ልቡን እንዲቀይርልኝ ብቻ ጸለይኩኝ። ከዛ እንዲህ አልኩት ጄፒኤስ ልሄድ ነው እንሂድ ስለው ባንድ አፍ እሺ አለኝ። ከዛ ቴሌቪዥኑን ኢየሱስ እራሱ ቴሌቪዥኑን ከፈተና ቁጥር ወሰደና ደወለና ጄፒኤስ ልመጣ ነው እዛ ሰፈር ማረፊያ ቦታ አለ ብሎ ጠየቀ። ከዛ አዎ ነገሩት። ውዬ ላደርኩም ልጄን ይዤ መጣው። አብረን ፕሮግራሙን ተገለገል። ደስ ብሎት አያቅም የዛለ ደስ ብሎት። ሌላ ቦታ ቢሄድ ውጪ ነው የሚቆመው ያለት፣ ግን እዚሁ መጣ። ከእኔ ጋር ቁጭ ብሎ ጨርሶ ደስ ብሎት ወጣን። እኔ አንድ ነገር ልናገር፣ እያለቀሱ መምጣት ይቻላል፣ እያለቀሱ መሄድ ግን አይቻልም። ኢየሱስ ጌታ ነው። ሸክም ይዞ መምጣት ይቻላል፣ ከሸክም ጋር ግን መውጣት አይቻልም። ይሄንን ነው ያየሁት። እዚህ ቤት ስመጣ እያለቀስኩኝ ነው። ከዛ ቀን ጀምሮ እምባ የደረቀ ኢየሱስ ውይ፣ ከዛለት ጀምሮ ለልጄ አልቅሽ ያላቅም። ዘይት ወሰርኩኝ ጫማዋል ቀረኝ፣ ካልሲዋል ቀረኝ። እዛ የሚኖርበት ቤት ለቀለኩኝ፣ ቀባሁት። ልጄ ሰላም እዛ ሰፈር ቀረ። የማይመች ሰፈር ነበር ያ ሰፈር። ወጥቶ ተሰበሰበልኝ፣ ሰላም አገኘው፣ ሰላም ሆነ። የእግዚአብሔር ሰው ሰላም አገኘ፣ ሰላም ሆነ። አልፎ አልፎ ይመጣና ከእኔ ጋር ይጸልያል። ከዛን ጊዜ ጀምሮ ልሙት የለም ልሰቀል የለም፣ ልጩህ የለም፣ ልሩጥ የለም፣ ልጥፋ የለም። ልጄ ለእኔ አንድ ነው። ከዛን ጊዜ ጀምሮ በሰላም ሆነ። የሰላም መንፈስ ነው የሚታየው። እንደውም መዝሙር እሰማለሁ ከአንደበቱ ወጣ። ከዛ ሰፈር እና ይሄንን አደረገልኝ የእግዚአብሔር ሰው። እኔ አሁን የምጠይቀው ከይቅርታ ጋር የእግሩ ቀጠሮ አለ እንደገና ለስኬት በቃ ለስኬት ለእግሩ ቀጠሮ ትጸልይልኛል። ለለበሽታው ጉድ አለ። ብሩኬ የታል ና፣ ጌታ ይባረክ። የማገለግለው ጌታ ምስክር ነው። ከዚህ ቀን ጀምሮ አሜን። ሰይጣን ያበላሸው መንገድን አዲስ አድርጌ አሜን። ታታርካቶ አሜን። የተዘጋው መንገድ ሲከፈታይ፣ አሜን። በኢየሱስ ፍጹም ጤነኛ ሆኖ እግዚአብሔር ትልቅ ያረጋል። በብዙ ብልጽግና ትኖራለህ። ባርክ። ይሁን አለ ሆነ። እግዚአብሔር ይመስገን። እንኳን ደና ቆያችሁ። እኔ የመጣሁ ከደብረ ዘይት ነው እና ደብረ ዘይት ለሶስት አመት ነው የምኖረው ተፈናቃይ ነኝ። ከትግራይ በጦርነቱ ምክንያት የመጣሁ ነኝ እና እግዚአብሔር ያደረገልኝ መጀመሪያ ህዳር ወር ነው እች ሕፃን ታመመች ተማሪናት ታመመች። እና እዚህ ቁስል ወጣባት ከዛ ፈንዱተ ደግሞ ጆሮዋ ታመመች። ሁለቱም ምግል ነው የሚወጣና ሌሊት እያለቀስኩ እያለቀስኩ ሰው የለኝም። እኔ ብቻዬ ነው የምኖረው። አባቷ ወታደር ነው ጠፍቶብኛል ና ከዛ እያለቀስኩ እያለ ነብይ ሄኖክ መጣ በህልሜ ማለት ነው። ከዛ ቁጭ ኢልና ነብይ ልጅ እኮ ታማለ ችለዋለሁ እያለቀስኩ ይመስለኛል ከሆዴ ላይ ነው አስተንጃ የእግዚአብሔር እሳት አለባት ከበላይዋ ላይ አትታመምም ይለኛል። ከዛ ጥዋት ስነሳ ድና ምንም ምንም የለም ደርቆ፣ ትምህርት ቤት ሄደች ይችላል ክብር ለኢየሱስ ይሁን። እና ልመሰክር ደግሞ መጥቼ ነበረ ህዳር ተሳስ ወር መጥቼ ነበረ ተሳስ፣ እዛ ቁጭ ብዬ ቤት ኪራይ አልከፍልም ብዬ አንድ ሺህ ነበረና ይዤ መጣሁና ልመሰክር ስል በጣም በዝቶ ነበር ምስክርነትና፣ ተመልሼ ሄድኩ። ባለፈውም መጥቼ ነበረ፣ ተመልሼ ሄድኩ። የዛሬ ወር ፈርቼ ነበረ ግን ግን እበጥ ነበረ ደግሞ ሆዴ ላይ። በሰው የተቀመጠ በሽታ ነው የነበረ ሰው ነው የመታኝ። በብዙ ስቃይ ነው የመጣሁት ግን በስሪንጋ ስቀዳው ነበረ። በየወሩ ነው በስሪንጋ የምቀዳው። ቢጫ ነገር ነው የሚወጣ። ካልተቀዳሁ ይነዝረኛል፣ በቃ መስራት አልችልም። ሁለት ናቸው ልጆቼ። የዛሬ ሳምንት ሰው ያስቀመጠባችሁ እንድታዝኑ ያደረገውን በሽታ ተነቀለ ሲባል እኔ መቀመጥ አልችልም ነበር። ተነቅሎ ይኸው፣ ይሄ ነበረ በሽታ፣ ይኸው ምልክቱ እዚህ ጤነኛ ሆኜ ይኸው በሳምንት የመጣሁ። አሁን የለም የለም። ኢየሱስ ጌታ። አሜን። አመሰግናለሁ። ተባረክ፣ ይባረክ። አሜን። በበረከት በበረከትና በጤንነት ኑሪ። አሜን።